የሴረም በሽታ የተሰማችሁት ቃል ነው። ይህ የአካል ምላሽ ለአንዳንድ የውጭ ፕሮቲኖች ነው። በጣም የተለመደው የሴረም በሽታ አይነት ከእባብ መርዝ መድኃኒት በኋላ ይከሰት ነበር። እንዲሁም ለተተኪ ታካሚዎች የሚሰጥ አንቲታይሞሳይት ግሎቡሊን የተባሉ አንዳንድ መድኃኒቶች በኋላ ሊከሰት ይችላል። እንዲሁም በጣም በተለመደ የሚጠቀሙት ሪቱክሲማብ የተባሉ አንዳንድ መድኃኒቶች ከእባብ መርዝ መድኃኒት ወይም ከእነዚህ መድኃኒቶች እና ከአንዳንድ ክትባቶች በኩል ወደ ደም ውስጥ የሚገቡ አንዳንድ የውጭ ፕሮቲኖች እንደ አንቲራቢስ ክትባቶች የአካሎውን የሚሆን ምላሽ ማስጀመር ይችላል እና አካሎ እነዚህም ፕሮቲኖች የሚያጥቃ አንዳንድ ሕዋሶች ማጀመር ይጀምራል። ነገር ግን የሕዋስ ምርት በአካል አምስት እስከ ሰባት ቀናት ይወስዳል። ስለዚህ የውጭ ፕሮቲኖች ያሉባቸውን ንጥረ ነገሮች ከመስቀል በኋላ አካሎ የአንቲቦዲ የተባለውን ማጀመር ይጀምራል። እነዚህ አንቲጀኖች ፕሮቲኖች ናቸውና አንቲቦዲዎች አብሮ ይሠራሉ እና ይህ የአንቲቦዲ ማኅበረሰብ ብዙ ብዛት ቢያስከትል በብዙ አካባቢዎች መደምቀቅ ይጀምራል። በተለምዶ በመቃኖች ላይ ይበዛል ከዚያም የሴረም በሽታ የተለመደው ምልክት እንደ ትኩሳት ወይም ከመቃኖች ሕመም ጋር የሚመጣ ትኩሳት ይኖር ባህል ከባድ ወይም ቀላል ሊሆን ይችላል። ብዙ ጊዜ ራሱ የሚያልቅም በሽታ ነው፣ ስለዚህ ማስጨነቅ አያስፈልግም። ነገር ግን ምልክቶቹ ከፍተኛ ከሆኑ፣ ሐኪም ምናልባት የስቴሮይድ ኮርቲኮስትሮይድ መጀልቃት ወይም ጠርሙስ ይጠቀምልሃል፣ እና ብዙ ጊዜ ይህ ያሳልፋል።